ዓለማችን ላይ ሰይጣን አምላኪ ሰዎች እንዳሉ ቢታወቅም ነገር ግን እንዲህ በአደባባይ ተነግሮ አያውቅም። ቢቢሲ ይዞት የወጣው መረጃ ግን ዓለምን ያስደነገጠ ዜና ሆኗል። የሰይጣን አምላኪ የሆኑ ሰዎች ስብስብ ስለሆነው ቡድን የተጋራው መረጃ መላ ዓለምን ያስደነገጠ ሲሆን በተለይም ልጆች ያላቸው ሰዎችን ከፍተኛ ፍርሃትና ስጋት ውስጥ ከቷቸዋል። ይህ ቡድን ህጻናትና ታዳጊ ወጣቶችን በማህበራዊ ሚዲያው እያጠመደ ራሳቸውን እንዲያጠፉ የሚያደርግ ሰይጣናዊ ቡድን መሆኑም ተጋልጧል። ይህ ቡድን ሰለባ ካደረጋቸው ታዳጊዎች መካከል የአንዲቷ እናት ስሟን ቀይራ ለቢቢሲ ያጋራችው የዚህ ቡድን ተግባር ነገሩ አሳሳቢ ደረጃ ላይ መድረሱን ያሳየ ቃለ መጠይቅ ሆኗል። ልጆችን ማህበራዊ ሚዲያውን በመጠቀም ራሳቸው ላይ ተገቢ ያልሆኑ አሰቃቂ እርምጃዎችን እንዲወስዱ የሚያደርጉት እኚህ ሰይጣናዊ ቡድኖች በዓለም ላይ ብዙ ተከታዮች እንዳሏቸውም ተሰምቷል። ለመሆኑ እኚህ ህጻናትን ለሰይጣን የሚገብሩ ቡድኖች እነማን ናቸው? ህጻናቱንስ በምን መንገድ ነው የሚያጠምዷቸው? የቡድናቸው አባል የሚያደርጓቸውስ በምን መንገድ ነው? ልጆቻችንን ከነዚህ ቡድን እንዴት እንጠብቅ? የሚለውን በዝርዝር እንነግራቸዋለን። በሌላ መረጃችን ደግሞ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ሙሴ ሰለሞን መታሰሩ ተሰምቷል። ብዙዎች ከሚኒስትሪ ሚዲያ በላይ የሚያምኑትና የዜና ምንጫቸው አድርገው የሚከተሉት ሙሴ ሰለሞን ታሰር በርካቶችን አስደንግጧል። በዘንድሮ የቲክቶክ ክሬቲቭ አዋርድ ላይ ትልቅ ፉክክር ካለበት ምድብ ውስጥ የሚገኘው ሙሴ ሰለሞን ለሦስተኛ ጊዜ ሽልማቱን ተቀብሎ አትሪክ ይሰራል እየተባለ ባለበት በህግ ቁጥጥር ስር መዋሉ ነው የታወቀው። ነገሩ ታስሮ የመፈታት ብቻ ጉዳይ አልሆነምና ፍርድ ቤት ቀርቦ እንደነበርም ታውቋል። ፍርድ ቤት እስከ መቅረብ ያደረሰው የክስ ወንጀል ምንድን ነው? ፍርድ ቤቱ ያስተላለፈው ውሳኔስ ምን ሆነ? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታቸዋል? በዛሬው መሰናዶ ዓለምን ስላስደነገጠው የሰይጣን አምላኪ ቡድኖች የተሰማውን አሳሳቢ መረጃና የሙሴ ሰለሞንን ክስ አስመልክቶ ከፍርድ ቤት የተላለፈውን ውሳኔ እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ዓለማችን ላይ በፈጣሪ የሚያምኑና ለእርሱ የሚገዙ በርካታ ሃይማኖቶች እንዳሉ ይታወቃል። ከዚህም በተቃራኒው በሆነ መንገድ ደግሞ ሰይጣንን የሚያመልኩና ለእርሱ ተገዢ ሆነው የእርሱን ተግባር የሚፈጽሙ ሰዎች እንዳሉ ቢታወቅም እንዲህ ባደ ባባይ ግን ተነግሮ አያውቅም። ቢቢሲ ይዞት የወጣው መረጃ ግን እንዲህ አይነት ሰዎች መኖራቸውንና በቡድን ተደራጅተው ታዳጊ ሕጻናት ላይ ክፉ ተግባር እየፈጸሙ መሆኑን አጋልጧል። እንዴት ሲባልም ማህበራዊ ሚዲያውን በመጠቀም ታዳጊዎቹን አባል የሚያደርግ 764 የተባለ ሰይጣናዊ አምላኪ ቡድን እንዲቀላቀሉ በማድረግ ራሳቸውን እስከ ማጥፋት የሚደርሱ አሰቃቂ ድርጊቶችን ራሳቸው ላይ እንዲያደርጉ እንደሚያደርጓቸው ተነግሯል። ለታሪኩ ሲባል ስሟ ክርስቲና የተባለች የ14 ዓመት ታዳጊ ልጅ ያለቻት እናት ልጇ ቡድኑን እንዴት እንደተቀላቀለችባትና የቡድኑን ተግባር ለቢቢሲ በሰጠችው ቃለ ምልልስ እንዲያጋርታለች። የ14 ዓመቷ ታዳጊ ከእድሜ ኩዮቿ ጋር በበይነ መረብ ስታወራ እናቷ እምብዛም አላስተዋለቻትም ነበር። ከሳምንታት በኋላ ግን ታዳጊዋ የባህሪ ለውጥ ማምጣት ጀመረች። ልጇ ይህን የባህሪ ለውጥ ማምጣት የጀመረችው 764 የተባለ ቀኝ ዘመም ሰይጣን አምላኪ ቡድን ተቀላቅላ ስለነበረ ነው። ይህ ቡድን ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት በውስጡ ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር ያላቸው በሚል አራት ሰዎች መያዛቸው የተነገረ ሲሆን ምዕራብ ሰሴክስ የሚኖሩ ካሜሩን ፊንገን የስድስት ዓመት እስራት እንደተፈረደበትም ተሰምቷል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በይነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዛም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ ያስገድዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለው ከሆነ አንድ የዚህ ቡድን አባል ልጇን አሳምኖ የቡድን አባል እንዳደረጋት ትናገራለች። እናቴ በደረጃ አራት ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጎዳይ ነገር ግን የለም ስትል ስለ ሁኔታው ስሜቷን አጋርታለች። በካንሰር የተያዘ ሰው እየተንገላታ ከሚሞተው የባሰ ልጄ ስትሰቃይ ነበር ስትልም ቡድኑ ልጇ ላይ ስላስከተለባት አሰቃቂ ስሜት ገልጻለች። ነገር ግን ልጇን 764 ከተባለ ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል እንዳልነበርም ተናግራለች። ልጇ ሰይጣን አምላኪዎችን ብሎክ እንድታደርጋቸው ወይም ማዋራት እንድታቆም እናት መወትወቷን ቀጥላለች። ሆኖም ልጇን ማሳመን ግን ቀላል እንዳልነበረ ተናግራለች። አጠቃላይ እንቅስቃሴዋ ከዚህ ቡድን ጋር ፍጹም በመቆራኘቱ እነርሱ በሕይወቷ ከሌሉ ማንምና ምንም እንዳልሆነች እንዲሰማት አድርገዋት ነበር ትላለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላም በስተመጨረሻ ተሳክቶላታል። ክርስቲናና ልጇ አሁን ላይ ወደ ቀደመ ሕይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ሕይወታቸውን ዳግመኛ እየገነቡም ይገኛል። ልጄ መመገብና መተኛት አቁማ ነበር። እንደ እናት ብቻዬን እንደሆንኩ ተሰማኝ። አቅመቢስነት እና ቢስነትና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ከባድ ጊዜም ታስታውሳለች። የዩኬ ብሔራዊ የወንጀል ምርመራ ተቋም 764 ያሉ ቡድኖች በበይነ መረብ አለም ላይ ከፍተኛ ስጋት ፈጥረዋል ይላል። በበይነ መረብ ህጻናት ላይ የሚደርሱ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እንደሚሉትም እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀልም በቂ ትኩረት አልተሰጠውም። ተጎጂዎቹን ማናገር ቀላል አይደለም። ተጎጂ መሆናቸውን በፍጹም አያምኑም። በተለይም ሴት ታዳጊዎች ተጋላጭ ናቸው። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸው በበይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማንጋን እንደሚገናኙ መከታተል እንዳለባቸው መርማሪው አበክረው ተናግረዋል። ለዚህም የልጆችን በይነ መረብ ከሚያሳስቷቸው ነገሮች መገደብ እና ቁጥጥር ማድረግ የሚ የሚቻልባቸው መንገዶች አሉ። የ14 ዓመቷ ሞሊ ረሰር በማህበራዊ ሚዲያ የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮዝ ፋውንዴሽን መስራች አንዲ ሮበን 764 የተባለው ቡድን እየተስፋፋ መምጣቱ እንዳሰጋቸው ተናግረዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት፣ ይላሉ። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋትና አካል ማጉደል በዋናነት ተጠያቂው እነዚህ ቡድኖች መሆናቸውን አስረድተዋል። 764 የተሰኘው ቡድን እንቅስቃሴውን የጀመረው በአውሮፓውያኑ አቆጣጠር በ2020 ነው። የዚህ ቡድን መስራችም አሜሪካዊ ብራድሊ ካንሄድ በ15 ዓመቱ የጀመረው ቡድን እንደሆነም ይነገራል። ይህ የሰይጣን አምላኪ ስብስብ መለያ ያደረገው የቴክሳስ ግዛት የፖሊስ አድራሻ ቁጥርን እንደሆነም ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመን ቡድኖች ቅጥያ መሆኑንም ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ነው ሲልም ፖሊስ ይገልጻቸዋል። ካሜሩን ፊንገር በቡድኑ የተቀላቀለው በ18 ዓመቱ ሲሆን በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቋቁሮችና የአእምሮ ሕመም ያለባቸው ሰዎችን ይበዘብዛል ሲል ሀሳቡን ተናግሯል። ራስን ማጥፋት በማበረታታት የሽብር ጥቃት ለማድረስ የሚውል ጽሁፍ በማጋራትና የህፃናትን እርቃን ምስል በመለጠፍ ጥፋተኛ መሆኑንም አምኗል። በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበትም አቃቢ ህግ ለማህበረሰብ ትልቅ አደጋ ነው ሲል ጉዳዩን አስፍሯል። ይህ መረጃ ከአስደንጋጭነቱን በዘለለ ልጆቻችን ከእንዲህ አይነት አደገኛ ቡድን እንዴት ማስጣል እንደምንችል ግንዛቤ የሚፈጥር ነው። በመሆኑም ልጆች በማህበራዊ ሚዲያው ከማን ጋር እያወሩና ምን አይነት እንቅስቃሴ እያደረጉ እንደሆነ መከታተል ተገቢ ነው። የተለየ ተግባርና ባህሪ ሲያሳዩም ቀርቦ በመጠየቅ ከእንዲህ አይነት ቡድን ልጆችን እንድንታደጋቸው ያስፈልጋል። እያለን ወደ ሌላኛው መረጃችን እናምራለን በማህበራዊ ሚዲያው ወቅታዊ ጉዳዮችን በመዘገብና መረጃዎችን በማቅረብ የሚታወቀው ሙሴ ሰለሞን መታሰሩ በርካቶችን አስደንግጧል። በተለይም ለቲክቶክ ክሬቲቭ አዋርድ ሽልማት ከፍተኛ ፉክክር እያደረገ ባለበት ይህ መፈጠሩ ብዙዎችን አሳዝኗል። መታሰሩ ከተሰማ በኋላ የታሰረበት ጉዳይ ግልጽ አለመሆን ግራ ሲያጋባ ቆይቷል። አሁን ላይ ግን እየወጡ ያሉ መረጃዎች እንዳሳወቁት ከሆነ ሙሴ ፍርድ ቤት ቀርቦ እንደነበረም ተሰምቷል። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖ ፖሊስ ቁጥጥር ስር መዋሉ ነው የተሰማው። ተጠርጣሪው ማክሰኞ ዕለት ጥቅምት 18 ቀን 2018 ዓመተ ምህረት በፖሊስ ቁጥጥር ስር ከዋለ በኋላ ረቡዕ ዕለት በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳስረዳውም ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ ማስረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜ እንዲፈቀድለት አመልክቷል። ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የተጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ አገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነም ተገልጿል። በእርሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለዚህ ተቋም በመቶ ሺዎች የሚቆጠሩ ብር ከፍለው የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መሰወራቸውንና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራም ሙሴ ሰለሞን ከዚህ ድርጅት ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥነ ታውቋል። ውድ የአማሪያ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስናቸውን ወቅታዊ መረጃዎች እኝን ይመስላሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ቸርቆዩልን